50 ፐርሰንት የባንክ ኦብሽን እናዘጋጃለን። 50% የባንክ ኦፕሽን መሮሩ ብቻ ሳይሆን ከወለድ ነፃ የሆነ የባንክ አገልግሎት ነው። በካሬ 66000 ነው እየሸጥነ ያለ ነው። ይሄ በከተማችን ኮምፓውንድ ከሆኑ አፓርትመንቶች ልዩ የሚያደርገን ይሄ ነው። ሴኩሪቲ ካሜራና ሴኩሪቲ ጋርድ ስላለው ምንም አይነት የደህንነት ስጋት አይኖርባቸውም። ኮሜርሻል አገልግሎትን ለመጠቀም ይመጡ ሰዎች ወደ አፓርትመንቱ አይሄዱም። አዎ ይሄ በጣም ትልቅ ነገር ነው በራሱ። ፋይናንስ ይገነባና ከገነባ በኋላ አሳይቶ ፔመንት የሚጠይቅበት ሁኔታ ነው። እንደምናላችሁ ውድ ስለ ቢዝነስ ሚዲያ ቤተሰቦች፣ ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሐሳቦችን ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ በየሳምንቱ በቤቶች ልማት ላይ የተሰማሩ ድርጅቶችን እየዞርን የምንቃኝበት ነው። ዛሬ የምንገኘው በሞን ሪል እስቴት ነው። ሞን ሪል እስቴት ምን አዲስ ነገር ይዞልን መጥቷል? ከዚህ በፊት ምን አይነት ቤቶችን አስረክቧል? አሁንስ ደግሞ እየሰራቸው የሚገኙ ቤቶች ምን አይነት ናቸው የሚለውን ከነካሪ አማራጮቻቸውና ዋጋዎቻቸው መረጃ ከእነሱ እንጠይቃለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ስለ ቢዝነስ ሚዲያን ሰብስክራይብ በማድረግ ተሰ ሰሞኑን ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የሚቆየው እኔ ሉካ ቢዳቤል በካሜራና ኦል አብሮናለ አብራችሁ በድጋሚ እንኳን ደህና መጣች። አመሰግናለሁ። እንኳን ደህና ቆያችሁ። በመጀመሪያ ለተመልካቾች ራስን አስተዋውቅልን። ለቢዝነስ ሚዲያ በየሳምንቱ በቤቶች ልማት ላይ የተሰማሩ ድርጅቶችን እየዞሩን የምንቃኝበት ነውና እስኪ ለተመልካቾች ራስን በማስተዋወቅ ጀምረህልን አሁን የምንገኘው የት ነው የሚለውን ነገር ግለጽል። በጣም ጥሩ። ይሁን እባላለሁ የሞን ሪል ስቴት የሴልስ አማካሪ ነኝ። እንግዲህ ዛሬ የመጣችሁት ሞን ሪል ስቴት ነው። ከዚህ በፊት ሞን ሪል ስቴት የሚታወቀው በሞን ፒኤልሲ ነው። እሱም በጨርቃጨርቅ ፋብሪካ ከአስር በላይ የሆኑ ጨርቃጨርቅ ፋብሪካዎችን ረን ነው በተጨማሪ ደግሞ መርካቶ ውስጥ በደንብ ይታወቃሉ። ኑሜሪና መሀመድ ተብሎ አስመጪና ላኪዎች ናቸውና ይህ ስም በደንብ ይታወቃል። የስሙ መጠሪያም የመጣው ከነሱ ነው። የሁለት ስም ጥምር ነው። ይህም ማለት መሀመድና ኒሜሪ የሚሆን ነው ማለት ነው። በጣም ጥሩ። እንደነገርከኝ ሪል ስቴት ከዚህ በፊት ምን ላይ እንደነበረ ነግረኛልና እስቲ በሪል ስቴቱ ዘርፍ ላይ ደግሞ ምን ያህል ጊዜ ቆይቷል? መልካም እንግዲህ ወደ ሪል ስቴት ኢንዱስትሪ ከገባን አንድ አመት ሆኖናል። በዚህ የአንድ አመት ውስጥ ግን የሰራናቸውን ስራዎች ማሳየት እንችላለን። ይሄም ማለት መቶ ፐርሰንት ያለቁ ሱቆችን አሁን ልናሰረክብ እየሰራ እንገኛለን። ኦሬዲ ፊኒሽንግ ላይን ያለ ነውና ይሄኛው አንደኛ ማሳያችን ነው። ሁለተኛ ነገር ደግሞ አሁን ፎቁ የደረሰበትን ደረጃ ማየት ይቻላል። ሌላኛው ደግሞ ቁፋሮ ላይ ያለ ነው። እሱን ኦሬዲ ስራ ላይ ያለ ነው ማለት ነው። እኛ አጠቃላይ የያዝ ነው ኮምፓውንድ አፓርትመንት ነው። ይሄ ማለት በኋላ በደንብ ልናብራራው እንችላለን። በስምንት ሺ ካሬ ሜትር ላይ ያረፈ ኮምፓውንድ የሆነ አፓርትመንት ነው። ይሄ ማለት ደግሞ እየገነባን ያለ ነው መንደር ነው። ለዛውም ምቹና ዘመናዊ መንደር ነው እየገነባን ያለ ነው። በዚህ ምቹና ዘመናዊ መንደር ውስጥ እስካሁን ድረስ ምን ሰራችሁ ለሚባለው ጥያቄ መልስ እንዲሆነን ዘንድ እየሰራን ያለነው እና በአይን የሚታየውን እናንተ ማሳየት ትችላላችሁ። ኦሬዲ አሁን ግንባታው ስምንተኛ ፎቅ ላይ ደርሰዋል ማለት ነው። ይሄ ስምንተኛ ፎቅ ላይ የደረሰው ብሎካችን በአንድ አመት ውስጥ ነው ማለት ነው። እስከ አራተኛ ድረስ የሚደርሱ ሱቆች ናቸው። እነዚህ ደግሞ ፊኒሽንግ ላይ የደረስ ነው፣ በአንድ አመት ውስጥ ነው ማለት ነው። ይህንን ይመስላል የስራ ሂደታችን። በዚ በዚህ አጋጣሚ ሊጨምርልሽ የምፈልገው እስካሁን ድረስ የገነባነው በራሳችን ፋይናንስ ነው፣ ቅድም እንዳወራውልሽ ሱፐርማርኬት ሞን ፒ ኤል ሲ የራሱ የሆነ ባክግራውንድ ፋይናንሽል አለው ና እስካሁን ያሉትንም ግንባታዎችንም በዚህ መሰረት ነው እያስካሄደ ያለው። በተጨማሪ ደግሞ ያካፋፈሉንም ሁኔታም እንደዛ ነው፣ ይህንም ቤዝድ ያደረገ ነው። ይህን ስልሽ በራሱ ፋይናንስ ይገነባ ና ከገነባ በኋላ አሳይቶ ፔመንት የሚጠይቅበት ሁኔታ ነው ማለት ነው። ይህን ይመስላል። ምናልባት ለተመልካቾችን ግልጽ ለማድረግ ቤቶቹ በምን አይነት አማራጮች ነው ከሱቅ ውጭ የቀረቡት? እናም ደግሞ የትየት ነው ሳይታቸ ይገኛል? የቤት አማራጮቹ ባለሁለትና ባለሶስት መኝታ ናቸው። ባለሁለት ከ94 ካሬ ጀምሮ እስከ 140 ካሬ በተለያየ ካሬ አማራጭ ባለ ሁለት መኝታ አለን። ይሄም ማለት 97 ካሬ፣ 104 ካሬ፣ 110 ካሬ፣ 121 ካሬ፣ 127 ካሬ፣ እና 137 ካሬ ባለ ሁለት መኝታ አለን ማለት ነው። ከትንሹ 97 ካሬ እንዳቀማቸው መግዛት ይችላሉ። ይሄም ማለት 97 ካሬ 376000 ብር ቅርመክፍያ ብቻ አሁን ላይ መግዛት ይችላሉ። ይሄ ማለት ባለ ሁለት መኝታ በ336000 ብር ቅርመክፍያ መግዛት ይችላሉ ማለት ነው። ይሄ ዝቅተኛና በተመጣጣኝ ዋጋ ቤቶችን ለሚፈልጉ ሲሆን እንዲሁም ደግሞ መቶ አራት ካሬ ጀምሮ ያሉት ተጨማሪ የሰራተኛ ክፍል አላቸው። እንዲሁም ደግሞ ላውንደሪ ክፍል እና ስቶር ክፍል አላቸው ማለት ነው። ሌላው ነገር ተመሳሳይ ነው። ፕራይሳቸውም ተመሳሳይ ነው። ግን ያው የዋጋው ልዩነት የሚኖረው በካሬው ልዩነት ነው ማለት ነው። ሌላኛው የአፓርትመንት አማራጫችን ባለሶስት መኝታ ነው። ባለሶስት መኝታ እንግዲህ የቤቱ ቪአይፒ ነው። ይሄ ማለት ትልቁ ካሬና ብቸኛ በአንድ ፍሎር ላይ አንድ ባለሶስት መኝታ ብቻ ነው የሚኖረው። ሶ ይሄ ማለት ትልቁም ካሬና ከሁሉም ለየት ተደርጎ የሚሰራው ሲሆን ሌላው ነገር ልዩ የሚያደረገን ሶስት ቤቶች ግራውንድ ላይ ላይ እንግዲህ ያልተለመደ ነገር ነው ምናልባት ከዚህ በፊት ሪልስቴት ላይ ግራውንድ ላይ አይገኝም ግን እኛ ጋር ውስን ቤቶች ሶስት ቤቶች ግራውንድ ላይ ለሽያጭ አውጥተናል ይሄንን ቀድሞ የሚመጣ ከስተመር ማግኘት ይችላል ማለት ነው በጣም ጥሩ እንግዲህ የካሬ አማራጮቹንም ዋጋዎቹንም በምን ያህል ሊያገኙ እንደሚችሉ ነግረኛልና እስቲ ብዙ ሪልስቴቶች አሉ ስለዚህ ደንበኞች እናንተን በምን መርጠው ይመጣሉ ብለ ታስባል? በጣም ጥሩ ጥያቄ። ባይዘ ይህን ጥያቄ ሲመልስ ደስ እያለኝ ነው። ምክንያቱም ከብዙዎች የምንለየበት ጥያቄ ስለሆነ ማለት ነው። አንድ ስድስት ፖይንቶችን ላንሳልሽ። አንደኛው ከውጭ ሀገር ሆኖ ለሚገዙ ከስተመሮቻችን ያለምንም ስጋት እዛ ሆነው ሊገዙበት የሚችለውን አማራጭ አዘጋጅተናል። ይህም በዲኤች በኩል ውላቸውን መጨረስ ይችላሉ ማለት ነው። አንደኛው ይሄኛው ለየት ያደርገናል። ሌላው ነገር 50 ፐርሰንት የባንክ ኦፕሽን እናዘጋጃለን። 50 ፐርሰንት የባንክ ኦፕሽን መሮሩ ብቻ ሳይሆን ከወለድ ነፃ የሆነ የባንክ አገልግሎት ክፍሎት ነው። ሌላው ነገር ተጨማሪ እዚህ ላይ ደግሞ መጥቀስ የምፈልገው የባንክ ብድሩ አሁን ላይ ሳይሆን የሚጀምረው ልክ ቤቱን ከተረከቡ በኋላ የ50 ፐርሰንቱ የባንክ ኦፕሽኑ ይጀምራል ማለት ነው። ሌላኛው ነገር በካሬ 69500 ነው እየሸጥን ያለነው። ይሄ በከተማችን ኮምፓውንድ ከሆኑ አፓርትመንቶች ልዩ የሚያደረገን ይሄ ነው። ምክንያቱም እኛ እየሸጥን ያለነው በሲንግል አፓርትመንት ዋጋ ነው። ሶ በ69500 በካሬ አዲስ አበባ ውስጥ ብቸኛ ነን። እሱ ብቻ አይደለም፣ 1 ለሚከፍሉ ከስተመሮቻችን በካሬ 48 50 ነው የሚሸጠው። እንዲሁም ደግሞ 50 ፐርሰንት ለሚከፍሉ ከስተመሮቻችን ደግሞ በካሬ 59 ሺ እየሸጥ እንገኛለን። እንደ አቅማቸው ደግሞ በ25 ፐርሰንት ለሚከፍሉ ከስተመሮቻችን ደግሞ በካሬ 66 ሺ ነው እየሸጥ ነው ያለ ነው። ይሄ እኛ ጋር ኔት ዲስካውንት ነው የምናደርገው ከ30 ፐርሰንት እስከ 5 ፐርሰንት ኔት ዲስካውንት በቁጥር ለዛ ነው የምነግርሽ ማለት ነው። ሌላኛው ነገር በፍሎር 6 አባወራ ብቻ ነው የሚኖረው። አንድ ብሎክ ከ1000 ካሬ ሜትር በላይ ላይ ነው የሚያልፈው። ያ ላይ 6 አባወራ ብቻ ነው የሚኖረው ማለት ነው። ይሄ ምንድን ምንድነው ጥቅሙ የሚለው ከስተማሮች ራሳቸው ያውቃሉ ማለት ነው። ሰፊ የሆነ ኮሪደር ይኖራቸዋል። የጋራ መልገልገያ የምንላቸው እነዚህ ሊፍቶች፣ ኮሪደር እንዲሁም ደግሞ ጋር ቤት ሹተሮች አይጨናነቁም። እነዚህ እነዚህ አሪፍ ነው የሚሆነው ማለት ነው። ሌላኛው ነገር ኮምፓውንድ አፓርትመንት መሆኑ ነው። እንግዲህ ኮምፓውንድ አፓርትመንት ስንል ብዙ ነገር ማንሳት እንችላለን። አንድ ሰው ቤት ሲገዛ አብሮ የሚገዛው ብዙ ነገር ነው። አንደኛ የልጆቹና የራሱ ደህንነት አብሮ ይገዛል። ሌላኛው ነገር ደግሞ ጽዱና ምቹ መንደር አብሮ ይገዛል። ሌላኛው ስለ ራሱ ደህንነት ያስባል። ለምሳሌ አንድ ኮምፓውንድ አፓርትመንት አንድ ከስተመራችን ከኛ ሲገዛ ኢንቨስት ሲያደርግ አብሮ የሚያገኘው አንደኛ የልጆች መጫወቻ ስፍራ ቦታ ያገኛል። ይሄ ብዙ ቦታ የሚያስቸግር ነው። ሁለተኛ ነገር ዙራው ስለሚታጠር ሆነ የራሱ የሆነ ሴኩሪቲ ካሜራና ሴኩሪቲ ጋርድ ስላለው ምንም አይነት የደህንነት ስጋት አይኖርባቸውም። ሁለተኛ ነገር ደግሞ ለአዋቂዎች የሚሆን መናፈሻ ይሰራል። ይሄም ደግሞ ከስተመር ቤት ውስጥ ተደስቶ ወጥቶ ሪፍሬሽ ራሱን ለማድረግ አየር ለማውሰድ ሌላ ወደ ሌላ ከተማ መሄድ አይጠበቅበትም። እዚህ ግቢ ውስጥ ማድረግ ይችላል ነው። ሶስተኛው ነገር ደግሞ የራሱ የሆነ ትራስ አለው። ይሄ ላይ ደግሞ ለሰርግ፣ ለልደት፣ ለማንኛውም ሴሬሞኒ በነፃ መጠቀም ይችላል ማለት ነው። አራተኛው ነገር ደግሞ የራሱ የሆነ ክርሰ ምድር ውሃ አለው። የራሱ የሆነ ከርሰ ምድር ውሃ አለው ማለት የውሃን ችግርን ይቀርፋል ማለት ነው። ምንም አይነት የውሃ መቆራረጥ ነገር አይኖርም። እሱም በይዘዌ ውላችን ውስጥ አለ። ብዙ ቦታ ላይ የራሱ የሆነ ከርሰ ምድር ውሃ አለ ሊባል ይችላል፣ ግን ውል ውስጥ አይኖርም። እኛ ጋ ግን ይሄንንም ጨምሮ ስታንድ ባይ ጄኔሬተር በውል ውስጥ እናካትታለን። ይሄ ለከስተመር ጋራንቲ ነው ማለት ነው። ሌላኛው ነገር ያከፋፈሉ ሁኔታ ነው። ቅድም ላነሳልሽ እንደሞከርኩት በራሱ ፋይናንስ ነው ቅርማ የሚገነባው ከዛ በኋላ ነው ክፍያ የሚጠይቀው ከፋፈሉን በተመለከተ ሶስት ጥቅሞችን ያገኛሉ። አንደኛ እኛ ክፍያ ለመጠየቅ ግዴታ መገንባት ስላለብን በጊዜው እንድንገነባ ያደርጋል ማለት ነው። ሁለተኛ ከስተመር በታሰበና ዲሊቨሪ ታይሙን እንዲጠብቅ ያደርጓል ማለት ነው። በሰአቱ በየጊዜው ከገነባን ዲሊቨሪ በሰአቱ ስለሚያል ከዚህ ከስተመር ይጠቀማል ማለት ነው። ሶስተኛ ነገር ደግሞ ከስተመር እየሰራ መክፈል ይችላል ማለት ነው። ሶ ጊዜ ይኖረዋል። አሁን ለምሳሌ የኛውን ሲ ብሎክ ስምንተኛ ፎቅ ላይ ደርሰናል። ዛሬ ከስተመር መጥቶ ቢገዛ ሁለተኛውን ክፍያ የሚከፍለው አስራ ሁለተኛ ላይ ሲደርስ ነው ማለት ነው። ጋፕ አለው ከስተማር በዚህ መጠቀም ይችላል ማለት ነው። እነዚህ እነዚህ ማንሳት እንችላለን። በጣም ጥሩ በሰፊው እናንተን ከሌሎች ሪል ስቴቶች ምን ይለያቸዋል ለሚለው ጥያቄ ለተመልካቾች መረጃ ሰጥታል ብዬ አስባለሁ። ቅድምም ስለ ፋሲሊቲዎች እየገለጽክልኝ ነበርና እስቲ ለተመልካቾች በደንብ ግልጽ እንዲሆን ደግሞ የእናንተ መኖሪያ ቤቶች ፋሲሊቲዎችን ታሳቢ ተደርጎ ነው ወይ የተሰራው? በምን አይነት መልኩ ነው? ትምህርት ቤቶች ሊሆን ይችላል ጂም፣ የልጆች መጫወቻ፣ እነዚህ የመሳሰሉትን በምን መልኩ ሊያገኙ ይችላሉ ካላችሁበት ሳይት? ማንሳት በጣም ጥሩ ጥያቄ ከትንሹ ነገር ጀ የራሱ የሆነ ከርሰ ምድር ውሃ አለው። ይሄም ማለት ምንም አይነት የውሃ መቆራረጥ አይኖርም። ስታንድ ባይ ጄኔሬተር አለው። ምንም አይነት ማብራት መቆራረጥ አይኖርም ማለት ነው። ሌላኛው ነገር ደግሞ ፓርኪንግ ነው። ምናልባት ከዚህ በፊት በብዙ ቦታ ሰምተን ልንሆን እንችላለን። በቂ የሆነ ፓርኪንግ ኤሪያ ይባላል። እኛ ጋ ግን ውሉ ላይ የምናካትተው የራሱ አንድ አፓርትመንት የገዛ አንድ ፓርኪንግ ቦታ ይኖረዋል ማለት ነው፣ ይሰጠዋል። ይሄ በውሉ ውስጥ የምናያይዘው ይሆናል። ሌላኛው ነገር ደግሞ ፍሪ የሆነ ከሚሰጠው ውጭ ሌላ ፓርኪንግ ኤሪያ አለው። ሌላኛው ነገር መናፈሻዎች ቅድም እንዳነሳዋቸው መናፈሻዎች ይኖሩታል፣ የልጆች መጫወቻ፣ መዋኛ ገንዳዎች። እነዚህ በቀላል የምናያቸው ነገሮች አይደለም፤ ምክንያቱም ግቢ ውስጥ ይሄ ተሟላ ማለት ወደ ውጭ የምንወጣበት ምክንያቶች አይኖሩንም ማለት ነው። በጣም ጥሩ። የተለያዩ መረጃዎችን ሳይታችሁ፣ የካሬ አማራጮቻችሁ እና ደግሞ ዋጋንም ነግረህኛል በዝርዝር፣ እና አሁን ደግሞ ቦታው ላይ ሄደን አሁን ላይ ግንባታው ምን ላይ እንደደረሰ ማየት በደስታ እንግዲህ አሁን ማሳይሽ ያለቁ ሱቆች ያልኩሽን ወደ ማየት እንሄዳለን። እንግዲህ እንደምታያቸው ሴራሚኩም ያለቀ ነው። ቀለም ቻክ ተደርጎ አልቋል። ኦሬዲ አንዳንድ ትናንሽ ስራዎች ናቸው የቀሩ። የአልሞኒየም ስራዎቹም አልቋል። ስዊቾችና የማብራት የአምፖሎች ናቸው የቀሩ ማለት ነው። ስንተኛ ፍሎር ላይ ነው ማለት ነው አሁን ያለ ነው? አንደኛ ፎቅ ላይ ነው ያለ ነው። አንደኛ ፍሎር ሙሉ ለሙሉ ሱቅ ነው የገነባቸው። አንደኛ ፍሎር ላይ ሙሉ በሙሉ ግንባታቸው ያለቁ ሱቆች ናቸው። ከአራት ወር በኋላ የሚረክቡ ሱቆች ናቸው ማለት ነው። እነዚህን አሁን በ30 ፐርሰንት ቅድመ ክፍያ ገዝቶ ከአራት ወር በኋላ ስራቸው የሚጀምሩበት ይሆናል ማለት ነው። እንደምታየ ሁሉም ነገር ያለቀ ተናንሽ ነገሮች ናቸው የቀሩት እነሱም በአራት ወር ውስጥ ሰርተን እናሰረክባለን ማለት ነው። ሌሎችን ደግሞ ምን ደረጃ ላይ እንዳሉ አብረን እየዞርን እናያለን። እንደምታዩ ይሄ ሰፊና ለየትኛውም አገልግሎት መሆን የሚችል ነው። ለጂምም፣ ለካፌም መጠቀም ይችላሉ። ትናንሽ ካሬዎች የሚፈልጉ ከሆነ ደግሞ ከ21 ካሬ ጀምሮ እንደ አቅማቸው እስከ 82 ካሬ በተለያየ ካሬ አማራጭ አለን። ሶ እንደምታዩት ነው፣ ሰፊና መንገድ ዳር ምቹና ዘመናዊ የሆነ ሱቆች ናቸው ማለት ነው። እንግዲህ አሁን የምንገኘው እንዳልከኝ ኮሜርሻል አገልግሎት ላይ የሚውሉት ቤቶቻችሁ ላይ ነው። እና ከመኖሪያ ቤቶቹ ጋር እንዴት ነው ያለው ነገር? ዲዛይን ከመደረጉ ጀምሮ ስለ

በጣም ጥሩ ጥያቄ መጠየቅ ያለበት ነው። የሱቅና የአፓርትመንቱ መግቢያ የተለያየ ነው። እንደምታዩት የሱቁ ዋና መግቢያ ይሄኛው ነው። የሁሉም ሱቆች ኮሜርሻል ቢሆንም መግቢያቸው የተለያየ ነው። የአፓርትመንቶቹ ደግሞ የራሱ የሆነ ግቢ አለው ብዬሻለው። የራሱ የሆነ ግቢ ስላለው በዛ በኩል ነው መግቢያቸው ማለት ነው። የተለያየ ናቸው አይገናኙም። ሊፍቶቹም የተለያዩ ናቸው። አንድ ብሎክ ላይ አራት ሊፍቶች ነው የምንጠቀሙ። ከዛ ውስጥ አንደኛው የሱቅ ነው፣ ሶስቱ ደግሞ የአፓርትመንት ብቻ ናቸው ማለት ነው። የሱቁ እስከ አራት ድረስ ነው ሄደው ሶስቱ የአፓርትመንት ደግሞ እስከ 19ኛ ድረስ ይሄዳሉ ማለት ነው። ስለዚህ የተለያየ መግባቸው በዛ በኩል ምንም የሚያሳስብ ነገር የለውም ማለት ነው። በጣም ጥሩ። ስለዚህ ኮሜርሻል አገልግሎትን ለመጠቀም ይመጡ ሰዎች ወደ አፓርትመንቱ አይሄዱም። ይሄ በጣም ትልቅ ነገር ነው ብዬ አስባለሁ። ስለዚህ ይህንን ገዝቶ እዚህ ለመጠቀም የሚያስብ ሰው ካላችሁበት ሳይት አንጻር ምን ያህል ገበያ ያገኛል ያ ሰው? እስኪ ስለ ሳይቱ ባጠቃላይ፣ በዙሪያው ስላሉ ነገሮች ነገር ይ ባይዘዌ ስለ ጥያቄዎች ሳላደንቅ አላልፍም። እዚህ የምንሸጠው ሱቅ ብቻ አይደለም ገበያም ጭምር ነው ነው ይህም ስልሽ እንደምታዩ ትልቅ መንገድ ነው ከፊት ለፊታችን ያለው። ይህ ትልቅ መንገድ ደግሞ ሀይዌ አይደለም፣ የእግረኛ መንገድ የሚበዛበት እንዲሁም ደግሞ በዙሪያችን ትላልቅ መንደሮች ያሉት በዚህ በኩል ከቤቴል ዓለም ባንክ መንገድ ስለሆነ ትላልቅ ባለሀብቶችና ና ትላልቅ ሰዎች በዚህ የሚያልፉበት መንገድ ነው። እንዲሁም ደግሞ ዙሪያው መንደር ነው። ይህንን እንደ አንድ አድቫንቴጅ መጠቀም ይችላሉ። ሌላኛ ና ትልቁ ነገር እንደ አየር ጤና ትልቁና ብቸኛ ሞል ነው ማለት ነው። ሶ ይሄ የራሱ የራሱ የሆነ አድቫንቴጅ አለው። አብረን እየሸጥን ያለ ነው ሱቅ ብቻ ሳይሆን ገበያ ከስተመርም ጭምር ነው ማለት ፈልጋለሁ። በጣም ጥሩ። ስለዚህ አሁን ያለንበትን የኮሜርሻል አገልግሎት የሚለውን ቤት ቅድመ ክፍያው ምን ያህል ሊሆን ይችላል? ከአነስተኛ ካሬው ጀምር አነስተኛው ካሬ እንግዲህ 21 ካሬ ነው፣ ሱቆች ላይ ይህንን 21 ካሬ በ30 ፐርሰንት ቅድመ ክፍያ፣ ይሄ ማለት በ600 ሺህ ብር ቅድመ ክፍያ በአጠቃላይ በቶታል ፕራይሱ ደግሞ በ3 ሚሊዮን መግዛት ይችላሉ ማለት ነው። ይሄኛውን ሱቅ ይዘዌ ሁለት ኦፕሽን አለ፣ ሁለት ሱቅ ማድረግ ይቻላል። ሌላኛው ቤት ነው። ቤት ደግሞ ትንሹ ካሬ 97 ካሬ ነው። ይህንም በ339 ሺህ ብር ቅድመ ክፍያ አጠቃላይ ዋጋ ደግሞ በ6 ሚሊዮን ብር ባለሁለት መኝታ መግዛት ይችላሉ ማለት ነው። በጣም ጥሩ ነገሮችን ነግረኸኛል እና በመጨረሻው ተመልካቾች እናንተ ማግኘት የሚፈልጉ በምን መልኩ ሊያገኝባቸው ይችላል? መልካም፣ በመጀመሪያ እናንተ እዚህ ድረስ መጣችሁ ስለጎበኛችሁን ላመሰግናችሁ ፈልጋለሁ። እኛም ማግኘት የሚፈልጉ ከስተመሮቻችን በታች ባሉ ስልክ ቁጥር ደውለው አሊያም ደግሞ በዋትስአፕ ኮንታክት ማድረግ ይችላሉ። በድጋሚ ስለነበረን ቆይታ አመሰግናለሁ። አመሰግናለሁ። ያመለከታችሁት በሞን ሪል ስቴት የነበረን ቆይታ ይሄንን ይመስል ነበረ። የተለያዩ መኖሪያ ቤቶችን፣ ሱቆችን በምን ያህል የካሬ አማራጭና ዋጋ እንደምታገኙ በዝርዝር እንደተረዳችሁበት ተስፋ እናደርጋለን። እናንተ ደግሞ እነሱን ማግኘት የምትፈልጉ ከሆነ ከስር በምናስቀምጥላችሁ ስልክ ቁጥር ደውሉ። የኛ ፕሮግራም ዛሬ ይሄንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።